ኢትዮጵያ የሆርቲካልቸር ልማትን በስፋት ማካሄድ የሚያስችል የተፈጥሮ ሀብትና ምቹ የአየር ንብረት ቢኖራትም ባላት ሀብት ልክ ግን ተጠቃሚ እንዳልሆነች ይነገራል። ሀገሪቱን ከዘርፉ ተጠቃሚ ለማድረግ ባለፉት ጥቂት ዓመታት የተለያዩ ስራዎች ተሰርተዋል። ዘርፉ ለአጠቃላይ ምጣኔ ሀብታዊ እድገት ያለውን ድርሻ በመገንዘብ መንግስት ለዘርፉ ልዩ ትኩረት ሰጥቶ ባለሀብቶችን ሲያበረታታ ቆይቷል። ባለሀብቶችም እንደ አበባ ፍራፍሬና መሰል ውጤቶችን ለውጭ ገበያ እያቀረቡ ይገኛሉ። በዋናነት ዋና ፍራፍሬም እንደምታያቸው ሙዝ አለ፣ ሀብሀብ አለ፣ ምታዩቸው አሉ፣ ፓፓዬ። በዋናነት የሚሰራው ግን ሙዝ ላይ ነው። አስር ሺህ ሄክታር ነው ያለን የምንገኘው ደቡብ ሙዝን ላይ ነው። ከአስር ሺህ ሄክታሩ ሁለት ሺህ ሄክታሩ ስፔሲፊክሊ ሙዝ ላይ ነው እየሰራ ነው ያለ ነው። ፕሪሚየም ግሬድ የሚባለውን ለኤክስፖርት የሚሆን ሙዝ ነው እየሰራ ነው ያለ ነው። በዋናነት አሁን ኤክስፖርት እያደረግን ያለ ነው ወደ ሶማሌላንድ፣ እንዲሁም አሁን ደግሞ በቅርቡ ወደ ሳውዲ አረቢያ ኤክስፖርት እያደረግን ነው ያለ ነው። በኢትዮጵያ የመጀመሪያው ብሉቤሪ አምራቾች ነን። የምናመርተውን በባህር ዳር ከተማ ነው። ብሉቤሪ ባደጉት ሀገራት፣ በአፍሪካ ብሎም በዓለም አቀፍ ደረጃ ተፈላጊነቱ እየጨመረ መጥቷል። አሁን ላይ የምናመርተውን ብሉቤሪ ወደ ዱባይና ኬንያ እንልካለን። በተጨማሪም ለሀገር ውስጥ ገበያ በስፋት እያቀረብን እንገኛለን። and we sell also our fruit here in in in Ethiopia. ሀያ አራት አይነት ዝርያዎችን ወደ ሚድል ኢስትም ወደ ሆላንድም ኢጣሊ፣ የተለያዩ ሀገሮች እንልካለን። ሌላው ከአባ በተጨማሪ ስትሮቤሪም ኤክስፖርት እናደረጋለን። ሆለታም ባህር የሆርቲካልቸር ዘርፉ ባለፉት አመታት ኮቪድን ጨምሮ የገጠሙትን የተለያዩ ችግሮች ተሻግሮ እድገት እያሳየ መሆኑን የተናገሩት የኢትዮጵያ አበባና አትክልት ፍራፍሬ አምራችና ላኪዎች ማህበር ዳይሬክተር ቴድሮስ ዘውዴ በተለይም በአበባ ልማት ላይ የሎጂስቲክስ ስርዓቱን ዘመናዊ በማድረግ ትልቅ ለውጥ መገኘቱን አንስተዋል። ኮንሶሌትድ የሆነ ግሮዝ አምጥቷል ማለት እንችላለን። የሎጂስቲክስ ስርዓቱም በጣም የዘመነ ሆኗል። የኢትዮጵያ አየር መንገድ ትልቅ ኢንቨስትመንት አምጥቷል። ለማነጻጸር ብንሞክር እንደ አውሮፓውያን አቆጣጠር በ2004 ኢትዮጵያ ከአበባ፣ ከአትክልት፣ ከፍራፍሬ ወደ 24 ሚሊዮን ዶላር ብቻ ነበር ታገኘ የነበረው። አሁን በየአመቱ ከግማሽ ቢሊዮን የአሜሪካ ዶላር በላይ እየተገኘ ነው ያለው። ስለዚህ ቁጥሮቹን ስናያቸው እድገቶች አሉ። እንግዲህ የተወሰነ ደግሞ ድጋፍ ቢደረግ ከዚህ የበለጠ ማመንጨት ይቻላል። ማለት ልክ እንደ አበባ ሁሉ በፍራፍሬና አትክልት ልማቱ ኢትዮጵያን ተጠቃሚ ለማድረግ በትኩረት መስራት አስፈላጊ እንደሆነ ተናግረዋል። ኢንከረጅ የሚያደርጉ የማበረታቻ ስርዓቶች ዘርግቷል። የአትክልትና ፍራፍሬ ኢንዱስትሪው ካለን እምቅ አቅም አንጻር ትርጉም ያለው ኢኮኖሚያዊ ጥቅም አግኝተንበታል የምንል አይደለም። ትልቅ እምቅ አቅም ያላት ሀገር ነች። ሁሌ እንደምንለው ለመካከለኛው ምስራቅና ለአውሮፓ ገበያ በጣም ቅርብ ነን። ለብዙ አፍሪካ ሀገሮች ሰፕላይ ማድረግ እንችላለን። የሚስተዋሉ የተለያዩ ተግዳሮቶች አሉ። ያንን መሻገር ከተቻለ ኢትዮጵያ ከአበባው ከአትክልትና ከፍራፍሬ በቢሊየን የሚቆጠር የውጭ ምንዛሪ ማመንጨት ትችላለች። በሚሊዮን ለሚቆጠሩ ወገኖቻችን ዲሰንት ጆብስ ወይም ስራ መፍጠር ይችላል። ሆርቲካልቸር ለዘላቂ ሀገራዊ ግብ በሚል መሪ ሀሳብ ዘጠነኛው ዓለም አቀፍ የሆርቲካልቸር አውደ ርዕይ ተከፍቷል። የግብርና ሚኒስትሩ ዶክተር ግርማ አመንቴ መንግስት ለዘርፉ ትኩረት በመስጠት የሆርቲካልቸር ምርትን በጥራት በማምረት በዓለም አቀፍ ገበያ ተደራሽነቱን ለማሳደግ እየተሰራ ይገኛል ብለዋል። በተለይም ባለፉት ዓመታት ዘርፉ በተሰጠው ልዩ ትኩረት ከፍተኛ ውጤት መመዝገቡን አብራርተዋል። እንደ ሀገር ቅድሚያ ከተሰጣቸው የወጪ ምርቶች መካከል አንዱ የሆርቲካልቸር ዘርፍ ነው። በዚህም ዘርፍ ለሀገር ያለውን ሚና እንዲወጣ ልዩ ትኩረት ተሰጥቶታል። ይህን ተከትሎም እንደ ሀገር የውጭ ምንዛሬን ከሚያስገቡ ዘርፎች ከቀዳሚዎቹ ሶስተኛ ደረጃ ላይ ተቀምጧል። በዚህም ባለፉት ስምንት ወራት ብቻ 366 ሚሊዮን ዶላር ገቢ ተገኝቶበታል። ይህ የእናንተ ጥረት ነው። እንኳን ደስ አላችሁ። ሰክሰስ! ኮንግራቹሌሽን! ከመቶ ሃምሳ አምስት በላይ ዓለም አቀፍ አምራቾች የሚሳተፉበት ይህ አውደ ርዕይ የገበያ ትስስርን ለመፍጠር ትልቅ አስተዋጽኦ እንዳለው ይታመናል። የገበያ መዳረሻችን እናሰፋለን። አጠቃላይ ወርልድ ዋይድ የሆኑትን እና ደግሞ ጥሩ ጥሩ ዝርያዎችን መምረጥ ያስችለናል። ያለን እርሻዎቻችን ለማስፋት ይጠቅመናል። ሌላ ደግሞ አዳዲስ ቴክኖሎጂዎችን በኢንፑትም በፓኪንግ ማቴሪያልም በግሪንሃውስም እነዚህን ልምዶች እናገኝበታለን። አንዱ አምራች ነው፣ አንዱ አቅራቢ ነው። ስለዚህ እንደዚህ አይነት ኤክስፖች ስፔሲፊካሊ ማን ከማን መገናኘት አለባቸው የሚል ነው እና እንዳየሹ አትክልት አምራቾችና አበባ አምራቾች ብቻ ናቸው ያሉት በዛ ሁኔታ የእኛም እኛንም የሚፈልጉ ሰዎች ያገኙናል እኛም ደግሞ ከዘርፉ ጋር ባሉ ሰዎች ጋር እንገናኛለን ማለት ነው። ዘጠነኛው ዓለም አቀፍ የሆርቲካልቸር አውደ ርዕይ በሚሊኒየም አዳራሽ ለሶስት ቀናት ለጎብኚዎች ክፍት ይሆናል።